የዘመናዊ ከተሜነት መገለጫ ከሚባሉት ጠባያት መካከል ንጹህና ለኑሮ ምቹ አካባቢን መገንባት ዋነኛው ነው። በሀገራችን ዋና ዋና ከተሞች የሚታዩ የንጽህና ጉድለቶችና የህብረተሰቡ የጽዳት ባህል ብዙ ትችት የሚነሳበት ሆኖ ቆይቷል። ከቅርብ ዓመታት ወዲህ ለከተሞች ጽዳትና ውበት በተሰጠው ትኩረት የቆሻሻ አያያዝና አወጋገድ ባህል መሻሻል እየታየበት መጥቷል። ከጊዜ ጊዜ መሻሻሎች የሚታዩበት ነገር በተለይ የኮሪደር ልማቱ ይዞት የመጣው አጋጣሚ ጥሩ ነገር ሆኗል። በዛው ላይ ደግሞ ከተማ አስተዳደሩ የራሱን ኃይሎች አሰማርቶ የሚያደርገው የፍሳሽና ደረቅ ቆሻሻ አወጋገድ ስርዓት ከጊዜ ጊዜ መሻሻል ያለበት ሀብት እየፈጠረ ያለበት ሁኔታ እንዳለ ይታየኛል። ድሮ በየቦታው በየመንገዱ፣ በየቤቱ፣ በየመንደር በሰፈራችን ሁሉ እጅግ አስጠያፊ ነገሮች ይታዩ ነበር። የተለያዩ በሽታዎች ጉንፋኖቹ ምኑም ያው ባህል አድርገን ይዘን ነበረ። አሁን ግን እጅግ በሚያምር ሁኔታ ይኸው የምታዩት ነው። የሽንት ቤት አጠቃቀም፣ የቆሻሻ አቀማመጥ፣ ቆሻሻ ከቤት ወጥቶ የት መጣል እንደሚገባ፣ ቆሻሻ የት ቦታ ማስቀመጥ የሚገባ ያ ነገር ግንዛቤ ስለሌለው ይሄ ነገር ችግር ሆኖ ቆይቷል። በአሁኑ ጊዜ ቁርጠኛ ሆኖ ቆሻሻ ራሱ ቆሻሻ ሳይሆን ሰዎች ሰርቶ ዳቦ የሚበሉበትና ያ ራሱ ቆሻሻ አገልግሎት የሚሰጥ መሆኑን በደንብ የተረጋገጠበት ነው። ቆሻሻን መልሰው በመጠቀም የገቢ ምንጭ ማድረግ መቻሉና በከተሞች የተጀመረው የኮሪደር ልማት ስራ የማህበረሰቡን የአካባቢን የመጠበቅ ባህል አሳድጓል። ቆሻሻ ሀብት ነው በማለት የተለያዩ የግንዛቤ ፈጠራ እናደርጋለን። እንትኑም አለን ማኗል አለን። ስለዚህ ሪሳይክልና ሪዩዝ የሚሉ በተለይ የኮምፖስትን እየቀየሩ አዲስ አበባ ሀዋሳ ባህር ዳር፣ አዳማ በጣም ብዙ ኮምፖስቶችን እያመረቱ እዛው ለግሪነር እየተጠቀሙ ነው። እንደገና ደግሞ የፕላስቲክን በተመለከተ በመጀመሪያ ደረጃ ፕላስቲክን እያሸጉ እንትን እያሉ ወደ ሰከንዳሪ ከተማ የሚልኩ አሉ። የገቢ ምንጭ ሆኗቸዋል ማለት ነው ለከተሞች። ብርጭቆዎችን፣ ብራታ ብረቶችን በመሰብሰብ ደግሞ እዛው ለፋብሪካዎች የሚያመርቱ አሉ። ፕላስቲክን ደግሞ በተለያየ መንገድ እየቀየሩ ለምሳሌ ሞጆ አለ፣ ኮምቦቻ አለ፣ አዳማም አለ። ትላልቅ ፋብሪካዎች እየተከፈቱ ሪሳይክል እያደረጉ ብዙ የስራ እድል ተፈጥሯል። ጽዳት ከራስ ይጀምራል የሚለው አባባል እንዳለ ሆኖ ከዚህ ባለፈ ለሀገር ገጽታ ግንባታ ትልቅ አስተዋጽኦ አለው። የአፍሪካ መዲናና የዲፕሎማቲክ ብሎም የቱሪስት መዳረሻ ለሆነችው ሀገር ኢትዮጵያ ጽዳት ከፍተኛ ትኩረት ሊሰጠው የሚገባ ጉዳይ ነው። የመንግስት ብቻ ኃላፊነት እናደርገው አንችልም። መንግስት ያው የራሱን ድርሻ ይወጣል። ማህበረሰቡ ደግሞ ለራሱ የኔ ነው ብሎ መስራት መቻል አለበት። ይሄን ለማድረግ የግንዛቤ ፈጠራ ስራ በስፋት መሰራት መቻል አለበት። ያው የመንግስት ህዝቡን የሚያገኝበት የራሱ አደረጃጀት ያለው ይመስለኛል በየሰፈሩ እሱን ተከትሎ በደንብ አዌር ማድረግ ይጠይቃል። ኮሪደር ልማታችን ጋር አብራ የመጣችው ቢያንስ ህብረተሰቡም እንዳይቸገር የቆሻሻ መጣያዎች በአይነት ተለይተው ቁጭ ብለዋል። እንደገና መጸዳጃ ቤቶችንም ስናይ በየአካባቢው አሉን። እነዚህ ምንን ያሳዩናል? አካባቢያችን ላይ ንጹህናችን እየለማ እንዲሄድ አድርጎታል። ነገር ግን አሁን ትልቁ ነገር ምን መሰለኝ አሁን አሪፍ ውበት እየሆነ የመጣው ግንዛቤዎች በየሰፈሩ በየመንደሩ እየተሰጠ ነው። የ2050 ስትራቴጂ የሚባል አለን እኛ። አዲስም ተግባራዊ ያደረገ ነው ሌሎቹ ከተሞች ተግባራዊ ያደረገ ነው። ሀያ ሀምሳ ስትራቴጂ ማለት አንድ ግለሰብ ሀያ ሜትር ሬዲስ ከግቢው ውጭ ማጽዳት አረንጓዴ ማድረግ አለበት። አንድ ተቋም ደግሞ በተለያዩ ከተሞች ተቋሞች አሉ፣ የመንግስትም መንግስታዊ ያልሆኑ የሃይማኖት ተቋሞች አሉ፣ በጣም ብዙ ተቋሞች አሉ ና እነሱ ደግሞ ከግቢያቸው ውጭ ሀምሳ ሜትር ሬዲስ ጽዱና አረንጓዴ ማድረግ አለባቸው የሚለውን መርህ በክትና ድጋፍ አረጋግጠናል። ብዙ ከተሞች ይህን እየሰሩበት ስላለ ከጊዜ ወደ ጊዜ ንጽህናው በጣም እየተሻሻለ እያደገ የመጣበት ሁኔታ ህብረተሰቡ ደግሞ እኛ አሁን የኮመንት ቴሌግራም አለን ወደ 285 ከተሞች አመራር የቴሌግራም ከፍተን በየቀኑ የተሰራውን ይልኩልናል ማለት ነው። የንቅናቄ ሂደትን፣ የጽዳት ሂደትን፣ የመሰብሰብ ሂደትን በቴሌ ኮሪደር ልማትን መሰረት ያደረገ ትላልቅ ስራዎች እየተሰሩ እንደሆነ ከተሞች በየጊዜው የሚልኩልን ፕላትፎርምን ፈጥረናል። መረጃው በደንብ ተጠናክሮ እየተያያዘ ነው ያለው ማለት ነው። እየተሻሻለ የመጣውን የጽዳት ባህል ለማስቀጠል በየጊዜው የግንዛቤ ማስጨበጫ ትምህርት መስጠት፣ ዘመናዊ የቆሻሻ አወጋገድ ስርዓትን መዘርጋትና ህጎችን መተግበር ያስፈልጋል። እነዚህ ደስት ቢኖች ምኖች ምኖች ተቀምጠው ሎ በዘፈቀደ ጥሎ መሄድ አለ። እዛ ማስቀመጥ እያለ የሚጥል ሰው አለ። እሱ መቀጠጥ መቻል አለበት፣ የግድ ነው። ይህንን ሆን ብሎ ያጠፋል፣ አንዳንዱ ዘመናዊነትም ይመስሏል። እሱን ለማረም ህጉ ያስፈልጋል። መኪና ውስጥ ሆኖ ቆሻሻቸው መኪና ውስጥ አስቀምጦ እዚህ መጥቶ የሚወረውሩ አለ። እነዚህ ሰዎች እንዴት አድርገን የሚቆጣጠረ የሚለው ነገር ሁሉም ለዚህ ደግሞ የራሴ ነው ብሎ ባለቤት መሆኑን የማረጋገጥ ሰው ቆሻሻ ስጣል ለምን ትጥላለ ብሎ መሄድ ያለበት ነው። ህብረተሰቡ የበከለ ይከፍላል የሚል ተግባራዊ እያደረገ ነው። በነገራችን ላይ እያንዳንዱ ከተማ እያንዳንዱ ክልል ምክር ቤት አለው። ምክር ቤት ስላለው የፌዴራልን አዋጅ፣ የፌዴራልን መመሪያ፣ የፌዴራልን ደምብ እንደ ሞዴል ይጠቀምበትና እንደ አካባቢው ተጨባጭ ሁኔታ በራሳቸው ቋንቋ በራሳቸው ልምድና ባህል አማካኝነት መመሪያ ያወጣሉ። ስለዚህ አንድ ቆሻሻ ከቤት አውጥቶ የጣለ አንድ ቆሻሻ ከማይገባበት ቦታ ላይ የጣለ የሚቀጣበት ሁኔታ አለ። የኢትዮጵያ ከተሞችና የቱሪስት መስህቦች እንደ ሌሎች ሀገራት ሁሉ የንጽህና ሞዴል ሊሆኑ ይገባል። የእነዚህ አካባቢዎች ንጹህ መሆን ያሉንን ሀብቶች ለማስተዋወቅ ለምናደርገው የገጽታ ግንባታ ስራ ትልቅ አቅም የሚፈጥር እንደሆነም ይታመናል።